ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ወታደሩ ደክሞታል፣ ጦርነት ይብቃን፣ በውይይት ይፈታ፣ የህዝብ ሰላም ያስጨንቀናል ሲሉ ኮረኔል አክሊሉ አበበ ተናግረዋል። የግንባር መረጃዎችን በዝርዝር ተካተዋል። እነ ጌታቸው ረዳ የአብይ ታማኝ አገልጋይ ለመምሰል እየተጣደፉ ነው ሲል ህዋት ወቀሳ አቅርበዋል። በአብይ አህመድ የሚመራውና እየፈረሰ ያለው የብልጽግና ፓርቲ ከ8 ሺህ በላይ አመራሮችን እንዳባረረ እና እንደቀጣ አሳውቋል። የሳውዲ ኩባንያ ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራ ወደብ ለ30 ዓመታት ለማስተዳደር ስምምነት ተፈራርመዋል። ፈጥኖ ደራሹ የሃምዳን ዳጋሎ ጦር የአልቡርሃንን ጀነራሉ ተማረኩ እያለ ይገኛል። ትራምፕ ከፑቲን ጋር አላስካ ላይ ከተወያዩ በኋላ በሰላም ስምምነቱ ላይ እያፈገፈጉ ነው ስትል ሩሲያ ከሳለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲ ደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ወታደሩ ደክሞታል። ጦርነት ይብቃን፣ በውይይት ይፈታ፣ የህዝብ ሰላም ያስጨንቀናል ሲሉ ኮረኔል አክሊሉ አበበ ተናገሩ። አሁን ላይ ኢትዮጵያ ውስጥ የተፈጠረው ግጭት ወንድም ከወንድሙ ጋር የሚካሄድ በመሆኑ ሞት እንዲቆም ኢትዮጵያውያን በጋራ ሊሰሩ ይገባል ሲሉ ኮረኔል አክሊሎ የተባሉ የአገዛዙ የጦር አዛዥ መናገራቸው ተዘግበዋል። ወታደሩም ደክሞታል፣ ማረፍ ይፈልጋል፣ ጦርነቱ በሰላም በውይይት ይፈታ፣ የህዝብ ሰላም ያስጨንቀናል፣ የኢትዮጵያ ሉዓላዊነት ሲደፈር ያበሳጨናል ያሉት ኮረኔል አክሊሎ አበበ ሰራዊቱ ለኢትዮጵያ ሲል መስዋዕትነት እየከፈለም ቢሆን ዘላቂ ሰላምን ለማስፈን ይሞክራልን ብለዋል ኮረኔሉ። ይህን ያሉት በወልዲያ ከተማ በነበራቸው ውይይት ነው። ሆኖም ስለ ሰላም የሚያወሩ ጦርነት ይብቃ የሚሉ ወታደሮች በብልጽግና ቤት ቦታ እንደሌላቸው ይታወቃል። ከዚህ ቀደም የአገዛዙ ወታደራዊ ሹም የሆነችው ጥሩያ ሰፌ የተባለች ሴት ስለ ወታደሩ መድከም መሰልቸትና መድቀቅ ስትናገር እንደነበር ይታወሳል። ከዚያ ንግግሯ በኋላም በአገዛዙ ሰዎች ዘንድ ጥርስ ተነቅሶባት እንደቆየችና ከማድረግ እድገት እንደተገለለች ተነግሯል። የሰንዳፋ ተስፋ የጦር አካዳሚ መምህር የሆኑት ሌላኛው መኮንንም በፓርላማ ቀርበው ወታደሩ ሰልችቶታል፣ ደክሞታል፣ መዋጋት አይፈልግም በማለታቸው ከማዕረግ እድገት ውጭ እንዲሆኑ ተገደዋል። አገዛዙ ስለ ሰላም የሚያወሩ ስለ ወታደሩ መዳከምና መሰላቸት በድፍረት የሚያወሩ አመራሮቹ ላይ ጥርሱን እንደሚነክስም ይበቂ ማሳያ ነው። በሌላ በኩል ፋኖ በተቆጣጠሯቸው ቀጠናዎች ህዝባዊ ውይይቶችን በማድረግና የመዋቅር ዝርጋታዎችን በማካሄድ በአገዛዙ ላይ ፖለቲካዊ ኪሳራ ማድረሱን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታሳምነው ኮር ላስታሳምነው ኮር ስር የሚገኘው በአርበኛ ብርሃና አሰፋ ወይም ዘንዶ የሚመራው ጥራሪ ክፍለ ጦር ከሚያደርጋቸው ውጊያዎች ጎን ለጎን በተቆጣጠራቸው አካባቢዎች ከማህበረሰቡ ጋር ጥልቅ ውይይት እያካሄደ መሆኑ ተገልጿል። በስብሰባው የተለያዩ ሀሳቦችን በማንሳትና የትግሉን የወደፊት መንገዶች በመገምገም የሚታዩ ክፍተቶችን ነቅሶ በማውጣት መወያየት የተቻለ ሲሆን፣ ትግሉን በመቀላቀልና በመደገፍ በአጠረ ጊዜ የህልውና ትግሎ የሚቋጭበትን በዝርዝር በማስቀመጥ ማህበረሰቡ የበኩሉ የሚለውን አስተዋጽኦ ማበርከት እንዳለበት በመተማመን ውይይቱን መቋጨት ተችሏል ተብሏል። ይህ በእንዲህ እንዳለ የአብይ አህመድ ኃይል በአፋብሃ ደቡብ አማራ ቀጠናው አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር አናብስቶችና በሸዋ ጠቅላይ ግዛቱ በትናንትናው ዕለት በፋኖ ኃይሎች ድባቅ መመታቱን መዘገባችን ይታወቃል። በተመሳሳይ የብልጽግና ወንበር አስጠባቂ ወራዳ ኃይል በሶስት አቅጣጫ ፋኖ አለ ወደተባለበት ቦታ ለማፈን ባደረገው ውጊያ አይቀጡ ቅጣት ከመቀጣት አልፎ ሙትና ቁስለኛ መሆኑን መዘገባች። ሰዎችን የሚታወቅ ሀቅ ነው። ሆኖም ያሳምነው ልጆች በትናንቱ አውደውጊያ የጠላትን አስከሬን አላስነሳ በማለት ከጠላት ጋር ግብ ግብ በመቅጠም አስደማሚ ጀብዱ ሰርተዋል። በመሆኑም ጥምር ጦሩ ለአማራ ህዝብ የነፃነት ትግል ጉዞ ጉልህ ሚና እንደሚኖረው እሙን ነው። የአብይ አህመድ ጡት ቆራጩ ኃይል ያሳምነው አናብስቶች ፋኖችን ለማፈን በሚል ተስፋ ይዞ በሶስት አቅጣጫ አድማ ብተና እንዲሁም የመቶ አንደኛ አየር ወለድ ኮማንዶ አባላትን ብዛት ያለው ሚልሻን በነዋሪና በይሎ በኩል ከመራቤት የተነስቶ ደግሞ በአፈዘዝ በርካቶ በ ፈዘዝ በርካቶ ቆርጦ ቆላውን ከጀማ ተነስቶ በአንደኛው ግንባር ከለሚ ወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ አረመኔው የጠላት ኃይል በጥምሩ ጦሩ አስደማሚ በሆነ መንገድ በአማራ ናብስቶች እንደ ቆሎ አርግፈውታል። እነ ጌታቸው ረዳ የአብይ ታማኝ አገልጋይ ለመምሰል እየተጣደፉ ነው ሲል ህዋት ከሰሰ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዋት ጌታቸው ረዳ በሁመራ ከተማ ተገኝተው ያደረጉትን ስብሰባ ተከትሎ ባወጣው መግለጫ የጌታቸው ረዳ ቡድን ወይም ስምረት ፓርቲ የብልጽግናው የአብይ አህመድ ቡድን ታማኝ አገልጋይ ለመሆን እየታገለ ነው ሲል ኮንኗል። የወልቃይት ተፈናቃዮች በኬንዳ ተጠልለው ለአምስት ዓመታት በየዕለቱ ለሞትና ለስቃይ እየተዳረጉ ያሉት ጌታቸው ረዳ አብረዋቸው በተቀመጡት በነ ኮሎኔል ደመቀ ዘውዱ ምክንያት ነው ሲል ህዋት በመግለጫው የጠቀሰ ሲሆን የዘር ማጥፋት ጦርነትን ለማስቆም እና የተፈናቀሉ ዜጎችን ወደ ቤታቸው ለመመለስ የተደረሰው የፕሪቶሪያ ስምምነት የኢትዮጵያ መንግስት ግትር አቋም በመያዙ ምክንያት ተግባራዊ ሊሆን አልቻለም ሲል አስታውቋል። የትግራይ ህዝብ የኢትዮጵያ መንግስት ስምምነቱን ተግባራዊ ለማድረግ የዘር ማጥፋት እንዲያስቆም ወራሪውን ኃይል እንዲያስወግድና ወደ አገሩ በሰላም እንዲመለስ በትዕግስት በየማለዳው እየጠየቀ ነው ያለው የህዋት መግለጫ፣ ብልጽግና ስምምነቱን ተግባራዊ እንዲያደርግ የአካባቢውን ሰው በሰላም እንዲመልስ በትዕግስት እየለመንን ነው ብለዋል። በዚህ የውሸት አቋም የተነሳ የአብይ መንግስት ወልቃይትን የወረሩትንና የያዙትን ታጣቂዎች በገዛ ፍቃዱ አሰማርቷል ሲል የከሰሰው ህወት በተፈናቃዮቹ ጉዳይ የትግራይን ህዝብ ለማሳሳት የነደፉበት ስልት በጥሩ ሁኔታ እየሰራ ነው ብለው መድረክ ላይ በድፍረት እየተናገሩ ነው ሲልም የነ ጌታቸውን ስብሰባ አጣጥሏል። ለና አብይ አህመድ ለዚህ አሳሳች ስልት መጠቀሚያ ሆኖ የሚያገለግለው የብሔራዊ ክህደት ቡድን በማንኛውም ዋጋ የብልጽግና መንግስት ታማኝ አገልጋይ ለመሆን የሚጣደ ያሳደፈው በትግራይ ህዝብ ጥቅም ላይ ነው ሲልም ህዋት የጌታቸው ረዳ ስብስብን ወቅሰዋል። ይህ ቡድን ከዚህ ቀደም በጊዜያዊ አስተዳደር በስልጣን ላይ እያለ ለፈጸመው ብሔራዊ ክህደት ተጸጽቶ ከመመለስ ይልቅ በህዝባችን ስቃይ የኢትዮጵያ መንግስት ታማኝ አገልጋይ ለመሆን እየጣረ ነው ያለው ህዋት የትግራይን ደጋግሞ የበደለው አረመኔ ቡድን የእነዚህ በትግራይ ሉዓላዊነትና ህልውና ላይ የተሰማሩ አካላት መሳሪያ ሆኖ ቀጥሏል ሲል ስድባዘል ውንጀላ አሰንዝሯል። የአብይ አማካሪውና የቀድሞ የህዋት ባለስልጣን አቶ ጌታቸው ረዳ ህዋትን የሚከድተው ለአብይ ካደሩ ወዲህ ለሁለተኛ ጊዜ ወደ ወልቃይት ማምራታቸውን መዘገባችን የሚታወስ ሲሆን ከሌላኛዎቹ የብልጽግና ሹሞች አቶ አሸተ ደምለውና ኮረኔል ደመቀ ዘውዱ ጋር ሆነው ውይይት ማድረጋቸው ተሰምቷል። በአብይ አህመድ የሚመራውና እየፈረሰ ያለው የብልጽግና ፓርቲ ከ8 ሺህ በላይ አመራሮችን እንዳባረረና እንደ ቀጣ አሳወቀ። ላለፉት አመታት የኢትዮጵያን ህዝብ በየተራ ሲጨፈጭፍ ሲያሳድድና ሲገድል የኖረው ብልጽግና አሁንም ይህን ተግባሩን እንደ ገፋበት ነው። ሆኖም አገር በማፍረስ ህዝብ በማሳደድና በማፈናቀል እርካታን የሚያገኘው ይህ የአገዛዝ ቡድን አሁን ላይ የመፍረስ እጣው ወደ እሱ መዞሩን እርግጥ የሚያደርጉ ሁነቶች እየታዩ ነው። በዚህም ገዢው ብልጽግና ፓርቲ በመላው አገሪቱ ካሉት አባላቱ መካከል ዘጠኝሺህ በሚጠጉት ላይ በስነ ምግባር ጉድለት ና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አደም ፋራ በተባሉት አመራሩ በኩል አሳውቀዋል። የቡድኑ ምክትል ፕሬዚዳንት አቶ አደም ፋራ ይህንን ያሉት በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ወስደናል ያሉት እኚህ ሰው የተወሰደውንም እርምጃ ሲያብራሩም አባላቱን ከኃላፊነት ከማንሳት ጀምሮ ሽግሽግ እስከማድረግ የሚደርስ መሆኑን ተናግ ተናግረዋል። አደም ፋራ በኩራት ያብራሩት ይህ የአመራሮቹ ጉዳይ እንደተራ ነገር የማይታይ መሆኑን ሮሃ ያነጋገረቻቸው የፖለቲካ ምሁራን በጉዳዩ ላይ ማብራሪያ ሰጥተዋል። በየአቅጣጫው የማያባራ ጦርነት የሚከፍተው የህዝቡን ቤት የሚያፈርሰው ና የሚያፈናቅለው ሴቶች ጡታቸውን ቆርጦ ቆዳቸውን የሚገፋው ህጻናትና አረጋውያንን በድሮን የሚገድለው አገዛዙ ከ8 ሺህ የሚልቅ ካድሬው እንደ እንደከዳው የሚያሳይ መረጃ ነው። 8613 አመራር ሲቀጣና ሲባረር አኩርፎ የሚፈጥረው ሽኩቻ በገ ዛዙ መዋቅር ላይ የሚፈጥረው አደጋ እንዳለ ሆኖ ይህን ያህል አመራር ብልሹ አሰራር ውስጥ ገብቶብኛል ብሎ ማመን በራሱ ለብልጽግና ከባድ ራስ ምታት ነው። ከዚህ በተጨማሪም በተለያዩ የአገሪቱ ክልሎች አመራሮች ላይ ለውጦች እየታዩ ነው። የአማራ ክልል የቀደሙ የክልል ኃላፊዎችን በማንሳት በአዲስ ሲተካ፣ የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዘዋውረው እንዲሰሩ መደረጉ ተገልጿል። የደቡብ ምዕራብ ክልልም እንዲሁ በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት በማለት በክልሉ ከከፍተኛ አመራሮች እስከታች ኛው መዋቅር ያሉት አመራሮች የግምገማና የምዘና መድረክ መካሄዱን ጠቅሷል። በዚህም በክልል ደረጃ አመራሩን መልሶ የማደራጀት ስራ መከናወኑን የገለጸው ክልሉ አዲስ አመራሮችን መሾሙንና ማሸጋሸጉን አስታውቋል። የጋምቤላ ክልላዊ መንግስት በበኩሉ በ2017 በተደረገው አመራር ምዘና መሰረት የክልሉን ሰላምና ልማት ለማስቀጠል እንደሚችሉ የታመነባቸው በማለት ለ66 አመራሮች ሹመትና ሽግሽግ መደረጉን አስታውቋል። የአመራር ለውጥና ሽግሽግ ከተካሄደባቸው ክልሎች መካከል አንዱ ሆነው ደቡብ ኢትዮጵያም እንዲሁ ከጥቅምት 10 2018 ዓ ም ጀምሮ ለውጥ ማድረጉን ገልጿል። ብልጽግና ከላይ እስከታች ድረስ መተማመን እንዳቃተውና አመራሮቹ በክፍፍል በጎጠኝነትና በሙስና የተዘፈቁ መሆናቸውንም ያነጋገርናቸው ባለሙያዎች ይናገራሉ። በዚህ ምክንያት ከላይ ያለውን ዋና አመራር መንካት ስለማይችል እንጂ ብልሽቱ እስከታች ድረስ መሆኑ ሀቅ ነው ይላሉ። በአጠቃላይ ጉልቻ ቢቀያየር ወጥ አያጣፍጥም ሲሉ ያናገርናቸው የፖለቲካ ሰዎች አስተያየታቸውን ሰጥተዋል። የሳውዲው ኩባንያ ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራ ወደብ ለ30 ዓመታት ለማስተዳደር ስምምነት ተፈራረመ። የሳውዲ አረቢያው ሬድሲ ጌትዌይ ተርሚናል የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት ተፈራርመዋል። ስምምነቱ በጎርጎሮሳኑ መጋቢት ወር 2025 በሁለቱ ወገኖች መካከል በባህር ትራንስፖርት እና በሎጂስቲክስ ዘርፎች ትብብርን ለማጠናከር ከተፈረመው የመግባቢያ ሰነድ በኋላ የመጣ ነው ሲል ማሪታይም ላይ ኤክስኪቲቭ ድረገጽ ዘግቧል። የብልጽግናው አገዛዝ የምድር ባቡር ኮርፖሬሽን በሚለው ድርጅቱ በኩል የሰሜን ኢትዮጵያን አካባቢዎች የቀይ ባህር ወደቦች ከሆኑት ታጁራ፣ አሰብና ምጽዋ ጋር የሚያገናኝ የመደበኛ መስመር ባቡር ለመገንባት 1.58 ቢሊዮን ዶላር የሚያወጣ ፕሮጀክት ለመስራት ማቀዱን አሳውቆ ነበር። ይህም ጦርነት ሊከፍትባት ካሰባት ኤርትራ ጋር ሌላ የጸባጫሪ ተግባር መሆኑ ሀቅ ነው። ብልጽግና በምንም አይነት መልኩ ይህን ፕሮጀክት የመጀመር አቅሙም ፍላጎቱም ባይኖረውም አሁን ላይ ግን ለ ለፕሮፓጋንዳና ለጸባጫሪነት እየተጠቀመው ነው። ሆኖም አሁን ባለው አሰላለፍ የኤርትራ ደጋፊ እንደሆነች የሚነገርላት ሳውዲ አረቢያ ይህን ኢትዮጵያ ከፍተኛ እንቅስቃሴ የምታደርግበትንና ቁልፍ መግቢያ የሆነውን የታጁራን ወደብ መግዛቷ ብልጽግናን ሌላ ውጥረት ውስጥ የሚከት ጉዳይ ነው። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ሲሆኑ ለፖታሽ ማዕደን ቁፋሮና ና ወደ ውጭ የሚላኩ ምርቶችን በማምረት ላይ ያተኮሩ ሌሎች ኢንዱስትሪዎችን ፍላጎት መሳባቸውም ተመላክቷል። እንደ አውሮፓውያን አቆጣጠር በ2017 የጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታን ለማስፋፋት ባላት እቅድ መሰረት የተገነባ ነው። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳናኪል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያን አጠቃላይ የጭነት ምርቶችም ያስተናግዳል። የሳውድ አረቢያ ሬድሲ ጌትዌይ ተርሚናል አዲሱ ስምምነት የታጁራ ወደብን በአካባቢው ተመራጭ ባለብዙ አገልግሎት መስጫ ጣቢያ ለማድረግ ያለመ መሆኑን ገልጿል። ፈጥኖ ደራሹ የሐምዳን ዳጋሎው ጦር የአልቡርሃንን ጀኔራሉ ተማረኩ እያለ ነው። በግብፅና በኢራን የሚደገፈው የአልቡርሃን ስድስተኛ ክፍለ ጦር አዛዥ ሜጀር ጀኔራል መሐመድ አህመድ አብዱልቃድር በሀምዳን ዳጋሎ ወይም ሄሜቲ አርኤስኤፍ ጦር መማረካቸውን ሱዳን ታይምስ ዘግቧል። የአርኤስኤፍ ጦር ጀኔራሉን በቁጥጥር ስር የዋለው ስትራቴጂካዊት ከተማ ኤልፋሽር ትናንት በተቆጣጠረበት ወቅት ነው። አርኤስኤፍ ከቅርብ ጊዜ ወዲህ ዘመናዊ ድሮኖችን በመታጠቅ የጦርነቱን ሚዛን በመቀየር ላይ ይገኛል። ሆኖ ሲሆኑም ኢሚራትና ብልጽግና የሚደግፉት የሱዳን ፈጥኖ ደራሽ ኃይል የአልፋሽር ከተማን ሙሉ በሙሉ ተቆጣጠር ያለው ከማለቱም ባሻገር ጀኔራሉን ማርኬያለሁ እያለ ነው። ሆኖም ይህ ዜና እስኪጠናከርበት ሰዓት ድረስ በአል ቡርሃን የሚመራው የሱዳን ጦር ጀኔራሉ እንደተማረኩበት አልገለጸም። በመሐመድ ሀምዳን ዳጋሎ የሚመራው ታጣቂ ቡድን በምዕራባዊ ዳርፉር የሚገኙ አብዛኛዎቹን ከተሞች ቢቆጣጠርም አልፋሽር በእጁ ሳትገባ ቆይታለች። ታጣቂ ቡድኑ ትናንት እሁድ ባሰራጨው መግለጫ ቅጥረኛና ሚሊሻ ብሎ የጠራውን የሱዳን ጦር በማሸነፍ መቆጣጠሩን ይፋ እንዳደረገ የፈረንሳይ ዜና አገልግሎት ዘግቧል። የፈጥኖ ደራሽ ኃይሉ አልፋሽርን መቆጣጠሩን ቢገልጽም የዜናው ምንጭ የሆነው የፈረንሳይ ዜና አገልግሎት ግን ትክክለኛነቱን ከነፃ ምንጭ ማረጋገጥ አለመቻሉን ዘግቧል። የሱዳን ጦርና አጋሮቹ ስለ ጉዳዩ ተጠይቀው ምላሽ አልሰጡም። ትራምፕ ከፑቲን ጋር አላስካ ላይ ከተወያዩ በኋላ በሰላም ስምምነቱ ላይ እያፈገፈጉ ነው ስትል ሩሲያ ከሰሰች። ዩክሬንን አንድ ጊዜ እያሞገሱ ሲያሻቸው ደግሞ እየወቀሱ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአላስካው የሰላም ስምምነት እያፈገፈጉ ነው ስትል ሩሲያ ክስ አሰምታለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህን ክስ ያቀረቡት ፕሬዚዳንት ትራምፕ በሩሲያና ዩክሬን መካከል የሚካሄደው ጦርነት በአስቸኳይ ይቁም ማለታቸውን ተከትሎ እንደሆነ የጀርመን ድምጽ ዘግበዋል። የውጭ ጉዳይ ሚኒስትሩ ሰር ሰርጌ ላቭሮቭ ለአንድ የሃንጋሪ መገናኛ ብዙሃን የሰጡት ቃለምልልስን ጠቅሶ የጀርመን ዜና አገልግሎት እንደዘገበው የአላስካው ስምምነት ሁሉን አቀፍ የሰላም ስምምነት ማድረግን ዓላማ አድርጎ የነበረ ቢሆንም ትራምፕ ግን በተጻራሪው አሁን አስቸኳይ የተኩስ አቁም ስምምነት እንዲደረግ መፈለጋቸውን ወቅሰዋል። ላቭሮቭ አክለውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአላስካው ስምምነትን በተመለከተ የአሜሪካን አቋም የተቀበሉት ለድርድርና ዘላቂ ሰላምን ለማስፈን ያስችላል በሚል መንፈስ መሆኑንና ጊዜያዊ የተኩስ አቁም ስምምነት ላይ ለመ መድረስ እንዳልሆነም ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአላስካው ስምምነት በኋላ ሩሲያ በዩክሬን የፈጸመችውን ጥቃቶች እንደሚያሳስባቸው በመግለጽ በሩሲያ ላይ ተጨማሪ ማዕቀብ መጣላቸው ይታወሳል። ይህ በእንዲህ እንዳለ ሩሲያ በኑክሌየር ኃይል የሚንቀሳቀስ ብሮዝቬኒክ የተባለ ክሩዝ ሚሳይል ሙከራ ማድረጓን የአገሪቷ ከፍተኛ ጀኔራል ተናግረዋል። የሩሲያ ጦር ኤታማዦር ሹም ቫለሪ ጌራዝሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኑክሌየር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል ሚሳኤሉ 14 ሺ ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ የተዋወቀው እንደ አውሮፓውያኑ በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉና የሚሳኤል መከላከያዎችን አልፎ መሄድ በመቻሉ ሲደነቅ ቆይቷል ሲል ቢቢሲ አስነብበዋል።